ትንሽ በቃ ብዙ ብለሽ ብትነግሪያቸው ብሩ ሳጨርሽ ይገዛሉ እንዲህ አለችኝ። በቃ ሊሆን ይችላል አልኩኝና ስለ መንኳትም ስለነበር ሙሉ ብር አስገባውላት ማለት ነው። ምንም ነገር ሳይቀር ያው ብዙ እቃን የገዛውት እሷ ጋር ያለኝ ነገሮች ማለት ሙሉ የቤት እቃን የገዛዋት ያኔ ከማቆራረጥ ብዬ መንገዱም ዝግ ስለነበረ እኔ ካሽ ካሽ እየላኩላ ነበረ እቃውን ስልገዛ የነበረው ማለት ነው። ለብዙ ሰዎችም እንትን ብያታለው። እምቢ አለችኝ መጨረሻ ላይ ስልኬን ዘጋችብኝ፣ አሰረች ስልኬን ማለት ነው። እስከ በኋላ ጭምር ማለት ነው ስልኬን አሰሩ። ቤተሰብ ረመዳን ላይ ላኩኝ። ወልጄ ተኝቻለሁ አለችና መለሰቻቸው። ሸዋል አስር አለች። ሸዋል አስሩ ማርባ አን ሶስተኛ ወር ደርሷል ማለት ነው። ግን ያ ነገ ዛሬ ነገ ዛሬ እያለች ብዙ ብር ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። መግቢያ ላይ እንደሰማችሁት ስለ ሰአዳና አሊ ነው ማለት ነው። በነገራችን ላይ ስለ እነሱ ስሰማ እኔ ማመን አቅቶኛል ማለት ነው። እንደዚህ አይነት ስራ ይሰራሉ ብዬ አስቤያችሁ አላውቅም። በጣም በጥሩ ስለ መግባር በጥሩ ስራቸው የምናውቃቸው ናቸው ብዙዎቻችን ግን እንደዚህ ለምን እንዳረጉ ባይገባኝም እና ከነሱ እቃ ያዘዛችሁ ልጆች አላህ ሀቃችሁን ይመልስላችሁ ነው። ሌላ ምንም ልላ አልችልም። በጣም ብዙ ልጆች ኮሜንት ላይ በጣም በጣም ብዙ ልጆች እየጻፉ ነው፣ እኔም እኔም የሚል በጣም ብዙ ናቸው። ና እባካችሁን፣ ማለቴ ልፋታችሁን አስቡ፣ እንዴት ብላችሁ እንደምታመጡት ብሩን እያሰባችሁ፣ ቤተሰብ ለምን አይገዛም ማለቴ እናንተ ብሩ ካላችሁ እናንተ እጃችሁ ላይ ብር ካለ ልካችሁ ቤተሰብ እንዲገዛላችሁ ማድረግ ነው እንጂ የማታቁት ሰው ጋር ሂዳችሁ እንደዚህ ያደርጉልኝ ግዙልኝ ከምትሉ እና ብራችሁን ከምታጠፉ የራሳችሁን ራሳችሁን ብትጠብቁ ደስ ይላል። ማንም ሰው አይታመንም። እነሱ እንደዚህ ያደርጋሉ ማለት እኔ አላቅም፣ ግን ያው ያጋጥማል። ምናልባት ስራ ተበላሽቶ ሊሆን ይችላል። መቼም ሁሌ መመቻቸት አይኖርም እና በስራቸው ላይ ኪሳራ ሊገጥማቸው ይችላልና እነሱም ጋር ያለውን ነገር አናቅ ሁላችንም ቢሆን የገጠማቸውን እንግዲህ ወጥተው ደሞ መልስ እስከሚሰጡ መጠበቅ ነው። ግን ደግሞ ራሳችሁን እየጠበቃችሁ ዝም ብላችሁ ላገኛችሁት ብር አትላኩ። እሺ፣ ወደ የመዳም ቅመሞች ማለት ነው ከዚህ በፊት ቪዲዮ ላይ እንደሰምታችሁት ከሆነ የሆነ ሰዓት ላይ እንደውም ቦታ ልሸጥ ነው የሚገዛ ካለ ምናምን እያለች ነበረና ምናልባትም ከቸግሯት ሊሆን ይችላልና ምክንያት ካላት መታ መልስ እንድሰጣችሁ እንጠብቃለን፣ ብሬ የተበላችሁ በሙሉ ማለት ነው። አላህ ያቃችሁን ይመልስላችሁ። በተረፈ ቻናሌን ሳብስክራይብ ሌክ ላይክ እያደረጋችሁ አበረታቱኝ። መልካም ቆይታ።